ፍቅርኪ፣ ድንግል ማርያም ሆይ፣ የፍቅርሽ ታምር የሞጣርን ያስረሳል። መራራውንም እያጣፈጠ ድንቅ ስራን ይሰራል። ከልጅሽ ቸርነትም የተነሳ በሰማዕትነት አደባባይ ለተጋደለ እስጢፋኖስ በድንጋይ መወገሩ ለገለባን መሸገም ይመስለዋል። በእሳት መቃጠሉም የባህር ቀዝቃዛ ውሃን ይመስለዋል። አንበር አንበርሂ ማርያም፣ እንግዲህ ማርያም ሆይ ምልክት እንዳለው ቀለበት በልብሽ እና እንደ ማህተብ ከፍ ባለች ክንድሽ ግዥኝ፣ ያዥኝ። ንግስት ማርያም ሆይ ስለ ኃጢአቴም ብዛት አትናቂኝ። ሰማዕታትን በህይወት አበባው ላስጌጣቸው ለፍቅርሽ ሞት ህይወትን ሰጥቻለሁና ታምረ ፍቅርኪ ድንግል ማርያም ሆይ የፍቅርች ታምር በጻድቃን ማህበር ተመሰገነ። ይልቁንም በሃጣን ላይ ከፍ ከፍ አለ። ሙታንንም አስነስቷልና፣ ህሙማንንም ፈውሷልና የደረቀውንም እንዲያብብ አደረገ። ተራራውንም ከቦታ አስወገደ ያለም አለ አስወገደ። ያለም አለ ሃይማኖቴ ማርያም የጴጥሮስ የተማርኩሽ ከጴጥሮስ የተማርኩሽ ሃይማኖቴ ማርያም ሆይ ተራራን ነቅለሽ፣ በኢያሪኮ ዳርቻ ተከልሽ በደሌንም የሚመጣጠን ወቀሳ እኔን ባሳዘነኝ ጊዜ የጽጌ ሙሽራ የአንቺ የእናቴ ታምርሽ መጽናናትንና ተስፋን ያብስረኝ ይስጠኝ አሜን። ታምረ ፍቅርኪ ድንጌል ማርያም ወይ የፍቅርሽ ታምር በምድር ዳርቻ ሁሉ የባህር ጎርፍን ጸጥ እያደረገና እሳትን እያጠፋ ተገለጸ፣ ታወቀ። ሁለቱ ካህናትም ከክህነት ሚስጥር የተነሳ ፍርሃት ድንጋጼ ደርሶባቸው በገሃድ እጆቻቸውን ከቆረጡ በኋላ በአንቺ ታምር ምላስንና እጅን አገኙ። ተአምርኪ ጽጌ ሀና የሀና አበባ ማርያም ሆይ ታምርሽ በከዲፋ ፊት በተገለጸና በታወቀ ጊዜ ወፍ በአንቺ ትእዛዝ መልእክት የተጻፈበት ደብዳቤ ይዞ ወደ ሩቅ ሀገር ያደርስ ዘንድ በረረ። የባህር አሳም ወርቅን ተሸክሞ በባህር ላይ ዋኘ። ጽጌኪ ማርያም ድንግል ማርያም ሆይ ጽጌ የተባለ ልጅሽ ታምር መስራትን በጀመረ ጊዜ ፈቃድሽን በመፈጸም የጋኖችን ውሃ ወይን አደረገ። ቃልሽ ምንም ማድረግ ቃልሽ ምንም ማድረግ የተሳነው የለም። ስልጣንሽንም ልታሳይ ብትወጅስ ድንጋዩ ዳቦ በሆነ ነበር። ሶበ አተቦ ለማይ ድንግል ማርያም ሆይ የዋሊ በረሃ በተባለ በዋልድባ ያለ የሃይማኖት አበባ ሳሙኤል በቅዳሴሽ ውሃውን ባርኮ ህብስት እንዲሆን አደረገ። ለታምርሽ ቸርነትና ፍርድን እነግር ዘንድ ኃጢያቴን አስተሰርይልኝ ችግሬንም አቅልይልኝ፣ አንቺ ሁሉን ማድረግ ትችያለሽና። ቅዳሴኪ ማርያም ድንግል ማርያም ሆይ ክብርሽ መለኮታዊ ክርስቶስን አስገኘ። በአንቺ በኩል ለቅዱሳን ቅድስና አፈራ ለአገልጋዮቹ ሀዋርያትም ኃጢያትን የማስተሰሪ ስልጣን ሰጣቸው። ለመምህራንም ታላላቅ ተአምራትን አሳያቸው። በሁሉም ዘንድ ድንቅ የሆነ የተአምራትን ስራ እየሰራ ተመሰገነ። ውሃንም እንጀራ አደረገ። አህዶ ነዳይ ድንገል ማርያም ሆይ የሃይማኖቱ የከዳ ሃይማኖትን የከዳ አንድ ደሃ ሰው በባሳተው በሰይጣን ፊት አንቺ አንቺን መካድ እንቢ ባለ ጊዜ አንቺን ማመኑ ነፍሱን ለማዳን ጠቀመችው ረዳችውም። ታምርሽና የልጅ ሽምቸርነት እየነገረ እያመሰገነ ከሞት ተነስቶ ወደ ቤቱ ገባ። ለብእስኢቲ ብዙሃን ድንግል ማርያም ወይ እጅግ ለወደደች ለወደደችው እና በእጇ ሽቱን ለቀባችው ሴት ልጅሽ የቀና ፍርድን ፈርዶ ኃጢያቷን ይቅር እንዳላት፣ የእኔንም ብዙ ኃጢያቴን ይቅር ይቅር በይ በይ የምታርሺ ጠላትስ ንስሐ ቢገባም ስርየትን አያገኝም። የታምርሽን ጠላትስ የታምርሽን ጠላት ስንስሐ ቢገባም ስርየትም አያገኝም። ከዚህ ሰውረን ዮሳ ወደ ዮሴፍ ድንግል ማርያም፣ ወይ የዮሴፍ ልጅ ዮሳ ምን ኃጢያት ሰራ? የሚያስደነግጥሽን ዜና በድንገት ስላመጣ ብቻ ጻድቁ ዮሳ በልጅሽ ፍርድ ሞቶ የለምን እመቤት ማርያም፣ ስለዚህ ለምን ዝምተ ያለሽ? ትዕግስትንም ለምን ታበዣለሽ? የልጅሽን ጠላት ለማጥፋት እሳትን አዝንሚ እንጂ ዘያስተሃቅር ተአምርኪ እመቤት፣ የማርያም ወይ ታምርሽ የሚያቃልል ርግማንንም የማይፈራ መናፍቅ ተቃራኒ አድርጎ ልጅ ሰይጣንን አቆመ። እሾህን አብቦ ዳግመኛ እንዳያፈራ ከቅርንጫፎቹም የአሪዮስና የንስጥሮስ ተክሎች መና ፍሬን ጋራ ጠላትሽ ሄሮድስን የሚያስፈራና የሚቆርጥ ገጀሞ ሞትን በላዩ ላይ ላኪ ኦ ረዴተደ ድኩማን ረዳትን የማትፈልጊ የደካሞች ረዳት ማየቴ ማርያም ሆይ፣ ደገኛ ደገኛ ከሆነ ከሆነ አገልጋይሽ ከደቅሲዮስ ወንበር ላይ የተቀመጠ ትዕቢተኛው ደቅሲዮስን በአንድ ጊዜ እንደገለጥሽው ጠላቴን ለመገልበጥ ኃይልሽን ልበሺ። ታምርሽንም ውሸት ነው ብሎ በታምርሽ የሚዘባበት እባብ ሰው በሕይወት ሊኖር አይገባውምና ለተአምርኪ ማርያም እመቴ ማርያም ወይ ታምርሽን የናቀ ሰነፍ አላዋቂ ነው። አንቺ ጥለሸዋልና የደመና አበባም አልፎታልና ኑ ተድላ ደስታን እናድርግ። ተድላ ደስታም አይለፈን እንዳለ ጥበበኛው ሰለሞን። ብልህስ ከአንቺ ዋጋ አገኛለሁ ብሎ የደቅሲዮስን ሽልማት አስቦ ታምርሽን የጻፈ ነው። ሶ በጸሐፈ ደቅሲዮስ ደቅሲዮስ ልዩ የሆነ ታምርሽን በጻፈ ጊዜ የድኩማን ዋጋ ልብስንና ወንበርን አገኘ አገኘ ድሃውን ባለጸጋ የምታደርግ የድንግል ማርያም ሆይ ልቡናይ በፈለገ መጠን የምስጋናይን ደመወዝ ወንበርና የክብር ልብስን ስጭኝ። ለተአምርኪ ማርያም ሜቴ ማርያም ታምርሽን ያቃለለ ኃጥእ ነው፣ እንደ ይሁዳ ክብሩን እንዳያይ ልጅሽ አስወግዶታልና። ነገር ግን የታምርሽን አጋዥነት እየተናገረ ሚስቱን ሚስቱን ትቶ የመነነ አለ። መንግስቱንም ንቆ ወደ ገዳም የሄደ አለ። ታምርኪ መጽሐፈ ጽጌ የሜቴ ማርያም ሆይ የተወደደ ልጅሽ ቅዱስ ወንጌልን ያህል የአበባ መጽሐፍ ታምርሽን በእኔ ዘንድ የከበረ ነው። አስሩ ቃላት የተጻፈብሽ የኦሪ ጽላት ማርያም ሆይ ከቃልሽ አንዱ ከቃልሽ አንዱ ነገር የሚወድቅ ይልቅ የሰማይና የምድር ማለፍ ይቀላል። ከሚወድቅ ይልቅ የሰማይና የምድር ማለፍ ይቀላል። ተአምርኪ መጽሐፈ ባህሪ አንደበቱ እንደ እሬት መራራ የሆነ የአይሁድና የአረማውያን አውሬ መምህርን አፍ በቀድሞ ዘመን የዘጋ የእንቁ መጽሐፍ ታምርሽ ነው ከአባ ብንያሚን የልብስ መዓዛ ይልቅ የሚበልጥ መዓዛ ያለሽ የአበባዎች መዓዛ ማርያም ሆይ አንደበቱ መራራ የሆነ እንደ ሳሚም እርግማንን የተመላ ታምርሽ ጠላት በታምርሽ አንደበቱን ዝጌ ታዕምርኪ መጻፈ ሕይወት ከዳግመኛ ሞት የሲኦልና የሞት መሸጋገሪያ ታምርሽን በሰማይም በምድርም ታድኝ ዘንድ ልጅሽን ባገኘው መከራና አንቺ በከበቡሽ ዓይንን በሚያጠፉ ልቅሶና እንባ ተማጽኜ እለምንሻለሁ። መልአ ታምርኪ ታምርሽን ቦታውን ሁሉ መላ ተራራዎችንም በክብሩ ሸፈነ። ሐዘንን የምታስረሽ ደስታን ደስታ ማርያም ከገዳም አስተዳዳሪዋ ማህፀን ጽንስ እንዳወጣሽ ሁሉ ነፍሴን ከሀጢያት ሞት ፈጥነሽ አውጪ አውጪ አሜን። ምንተ ያሰልጥ እመቴ ማርያም ሞች ወደ መቃብር ቦርድ የእኔ ደም ምን ግዳጅን ይፈጽማል። መሬት የምታርሽን ዜና የታምርሽን ዜና ይናገራልን። የፍቅርንሽንስ ማዕዛ ህሊና የሚመስጥ የሀና አበባ ሜቴ ማርያም የህይወትና የጤና እድሜን ጨምርልኝ አሜን። መኑ መቃብር የድንግል ማርያም። ድንግል ማርያም ሆይ እውቀቱ ከፍ ያለ ሲራክ ልዑል እግዚአብሔርን በመቃብር ውስጥ የሚያመሰግነው ማን ነው ብሎ እንደተናገረ ማን ያመሰግነዋል? ድንግል ማርያም ድንግል ማርያም ብዙ እድሜን ስጭኝ፣ እንደ እንኮይ ደስ የሚያሰኝ በማኅሌተ ጽጌ ምስጋናሽን ምስጋናሽን አመሰግን ዘንድ በተሳለ በፍቅርሽ ጦር ተወግቻለሁና ዘያሰምረኪ ማርያም ድንግል ማርያም ሆይ የሚያሰኝሽ አንድ የእውነት ፍሬ አፈራ ዘንድ ያንችንም ፈቃድ እየፈጸምኩ በሕይወት እኖር ዘንድ የመከር ማጭድን የሚይዙ ክፉዎች የሞት መልእክተኞችን ከምስጋና የጥቂት እስካፈራ ድረስ እንኳ ይህን የምት የታምራቴን

ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ሉሉ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስን ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይን ዘንድ።